ቃሉ ከማር ይልቅ ይጣፍጣል። ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችንና አባታችን የሆነውን አምላክ እግዚአብሔርን እናመሰግናለን በፊቱ ሆነን ደግሞ እንድናመሰግነው ከቃሉ ማዕድ አብረን እንድንካፈል በእድሜያችን ላይ ይህንን ቀን ስለጨመረልን አምላካችንን እግዚአብሔርን እናመሰግናለን። ወንድማችሁ ታምራት ኃይሌ ነኝ። ላለፉት ቀናት አብረን ከእግዚአብሔር ቃል ስንካፈል ስንማማር ቆይተናል። ዛሬም እንደተለመደው በተጨመረልን ጊዜና ሰዓት አምላካችንን እና አባታችንን እግዚአብሔርን በቃሉ ያስቀመጠልንን የዘላለማዊው ምሕረቱን የማይለዋወጥ ትዕግስቱን፣ ረዳትነቱን፣ የማዳኑንም ደግሞ መንገድ በመጽሐፍ ቅዱስ ተጽፎ ያሉትን የእምነት ጀግኖች እያነሳን እየተነጋገርን ያለነው ለሐሳባችን ወይም ለዚህ እውነታ መነሻ እንዲሆን የምናነበው ቃል ዕብራውያን ምዕራፍ 10 ቁጥር 23 ላይ ተጽፎ የተቀመጠልን ነው። እርሱም እንደዚህ ይላል፣ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ በሚል ጸንቶና አጽንቶ የሚያቆየውን ይህንን ተስፋችንን እንድናስብ የሚረዳንን የቃሉን ምንባብ ነው እንግዲህ ተጽፎልን ያለው ይህንን እያነሳን እየተነጋገርን ያለ ነው። ዛሬ ደግሞ እግዚአብሔር አምላካችን ፈቃድ ሆኖ መታደስ ከውድቀት በኋላ በሚል ርዕስ ከዚህ ቀደም ስናደርግ እንደነበረው ጴጥሮስን አንስተን በጴጥሮስና በዙሪያው የተከናወኑትን የእግዚአብሔርን የማዳን ዕቅዱን የማይለዋወጥ በሁኔታ የማይቀያየረውን የእግዚአብሔርን የማዳን መንገድ ከጴጥሮስ የሕይወት ልምምዶ አንስተን አብረን እንማራለን። ዮሐንስ ምዕራፍ 21 ከቁጥር 15 እስከ 17 ድረስ ያለው ይህንን ሐሳብ ዮሐንስ ጽፎ ያስቀመጠበትን ክፍል እናነብና ጊዜውን ለእግዚአብሔር መንፈስ እና ለታመኑት ለእግዚአብሔር እጅ ራሳችንን አደራ በመስጠት አገልግሎቱን እንጀምራለን። እንደዚህ ይላል። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ፣ ከነዚህ ይልቅ ትወደኛለህን? አለው። አሁን፣ ጌታ ሆይ፣ እንድወድህ አንተ ታውቃለህ አለው ይላል። እግዚአብሔር አምላክ፣ በፊትህ የምንሆነው እርግጠኞች ሆነን አይደለም፤ ነገር ግን እርግጠኛ በሆንክበት በልጅ በኢየሱስ ክርስቶስ የራስህ ስላደረከን መዳናችንን እርግጠኛ ሆነን ወደ አንተን መጥተናል። መውደዳችን ልኩና መጠኑን አንተ ታውቃለህ። እምነታችን ልኩንና መጠኑን አንተ ታውቃለህ። ስለዚህ እጆቻችንን ያዘን፣ ባመንህ በተረዳንህ በገባን መጠን እንድንታመንብህ እርዳን። ዛሬም ደግሞ ጴጥሮስን አንስተን ስንነጋገር የቃለህን ምስጢር አውራ አብራለን ብለን እንጠይቃለን። መልካም ፈቃድ ይሁን። በኢየሱስ ክርስቶስ ስም አሜን። ጴጥሮስ የተባለው የዮና ልጅ ስምዖን ከአሳ አጥማጅነት ተለይቶ ክርስቶስ የሆነውን የናዝሬቱን ኢየሱስ በደቀ መዛሙርትነት ሲከተል ሶስት ዓመት ከግማሽ የሚሆኑ ጊዜያቶች አልፈውታል። ይህ ኢየሱስ ስለ እርሱ የተጻፈው ይፈጸም ዘንድ በአይሁዶች እጅ አሳልፎ በተሰጠባት በዛች ምሽት ምን ያገኘው ይሆን በሚል ሐሳብ በጲላጦስ ግቢ ውስጥ ተገኘ። ተገኝቶም ደግሞ ከደቀ መዛሙርቶቹ ብቸኛው የተገኘ ደቀ መዝሙር ጴጥሮስ ብቻ ነበረ። ምንም ችኩል ቢሆን፣ ምንም ፈሪ ቢሆን፣ ምንም አለሁ አለሁ የሚል ማንነት ቢኖረው ከሌሎቹ ደቀ መዛሙርቶች ግን በጌታዬ ላይ የሚደርሰው ነገር መጨረሻውን አያለው ብሎ በጲላጦስ ግቢ ውስጥ የተገኘ እሱ ብቻ ነበር። ታዲያ ኢየሱስ አልፎ በአይሁዶች እጅ እንደሚሰጥ እነርሱም በሐሰት ክስ ወንጅለው እንደሚገድሉት ለደቀ መዛሙርቶቹ ሲነግራቸው ይኸው ጴጥሮስ ነው እንግዲህ የዮና ልጅ ስምዖን የተባለው ጌታ ሆይ፣ ይህስ አይሁንብህ እያለ ይከለክለው የነበሩትም የህይወት ገጠመኞች ነበሩበት። ስለ እርሱ አስቀድሞ የተጻፈውን አስበው ሰይፍ ሆይ ባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ፣ ይላል የሰራዊት ጌታ እግዚአብሔር። እረኛውን ምታ፣ በጎቹም ይበተናሉ፣ እጄንም በተናናሾች ላይ እመልሳለሁ ተብሎ በትንቢተ ዘካርያስ 137 ላይ የተጻፈውን ቃል ኢየሱስ አስቦ የተባለው ይፈጸም ዘንድ አልፌ ስሰጥ ሁላችሁ ብቻዬን ትተውኛላችሁ ባለ ሰዓት ነው እንግዲህ ይኸው ጴጥሮስ ሌሎች በአንተ ቢሰናከሉ እኔ ግን አልክድህም ብሎ ይምል ይገዘት የነበረው ሁሉን አዋቂ የሆነው አምላካዊው መልስ ግን ዛሬ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ተባለበት። እንደተባለውም በዛች ማታ እሳት እየሞቀ በነበረባት በዛች ምሽት አንተ አለባበስህ፣ እንዲሁም ደግሞ አነጋገርህ በእውነት የእርሱ ደቀ መዝሙርትነትን ያሳያል እየተባለ አንዴም ሁለቴም ሶስቴም በተጠየቀ ጊዜ ይኸው የዮና ልጅ ስምዖን ከዛም ጴጥሮስ ተብሎ ስሙ የተቀየረለት ኧረ እኔ አላውቀውም ብሎ ይክድ ይገዘት ይምልም ጀመር። ከሶስት ጊዜ ክህደት በኋላ የተባለው አልቀረም። ዶሮ ጮኸ። ዶሮ ሲጮህ የሰማው ጴጥሮስ ጌታው አልፎ ከመሰጠቱ በፊት የነገረው ትዝ አለው። ጌታውንም በመካዱ በመጸጸት መሪር ለቅሶ አለቀሰ። ጴጥሮስ ከበዛለት የእግዚአብሔር የማይለዋወጥ ምሕረት የተነሳ ለንስሐ የሚበቃ ጊዜ አግኝቶ ከተመለሰ በኋላ የሚጠብቁትም ጌታ እንዳለ ሞትን ድል አድርጎ ተነሳ። ከተነሳም በኋላ ወደዚህ ስፍራ ቀድማችኋለሁ ብሎ እንዳላቸው ለደቀ መዛሙርቱ ተገልጦ ሲታያቸው ዮሐንስ በመጽሐፉ ጽፎ እንዳስቀመጠልን ይህ ሶስተኛ ጊዜ ነው ይለናል በምዕራፍ 21 ቁጥር 14 ላይ። ጴጥሮስና ሌሎችም ደቀ መዛሙርት እንደ ሙያተኛነታቸው ኢየሱስ ከሞተ በኋላ ወደ ስራ ተግባራቸው ያውም አሳ አጥማጆች ነበሩና ለማጥመድ ሲሞክሩ ግን ሳይሳካላቸው ቀርቶ ነበርና የዛች ሌሊት በኢየሱስ አመልካችነት መረባቸውን በቀኝ በኩል ጥለው ብዙ አሳዎች በዛች ማለዳ ለመያዝ ቻሉ። ኢየሱስ በተገለጠባት በመጣባት ወደ እነሱ ብቅ ባለባት በዛች የመገለጥ ማለዳ፣ ይሁን እንጂ ኢየሱስ የወደው ከነበረው ደቀ መዛሙርት ውጪ የተናገራቸው ኢየሱስ መሆኑን ያወቀ አንዳችም ደቀ መዝሙር አልነበረም። ሁሉም ግራ ገብቷቸው ነበር። የነገሩን ፍጻሜ ለማየት ልባቸው በአንድ በኩል ቢፈልግም ነገር ግን የጌታቸው አልፎ መሰጠት ጉዳይ፣ መሞት ጉዳይ ሁሉንም ወደ የሥራቸው እንዲመለሱ ምክንያት ሆኖባቸው ነበር። ታዲያ ኢየሱስ መሆኑን አውቀው ከያዙትም አሳ ጠብሰው ከበሉ በኋላ ኢየሱስ ጴጥሮስ ለተባለው የዮና ልጅ ስምዖን የትወደኛለህን ጥያቄ ሶስት ጊዜ ሲጠይቀው ጴጥሮስ የተመለሰ ልብ ነበረውና ኃላፊነት ሊሰጠው እየተዘጋጀ ነበርና የተመለሳቸው መልሶች ከዚህ ቀደም አለው እኔ ነኝ እበልጣለው ከእነሱ የተሻልኩ ነኝ የሚል አይነት አመለካከት ጴጥሮስ አሁን ላይ የለውም። የእግዚአብሔር ምሕረት የወደቀን ያነሳል ያዘነን፣ ያጽናናል። የኮበለለን ይመልሳል። የጠፋን ፈልጎ የማግኘት አቅም አለው። ጴጥሮስም ክዶ በነበረበት በዛች ምሽት ላይ ለጸጸት ለሐዘን፣ ለስብራት አልፎ አልተሰጠም። ምሕረቱ በዛለትና በንስሐ ፊቱን ለማዞር ወደ ጌታው ለመመለስ እንደ እሱ ጓደኛ ኢየሱስን ይከተል እንደነበረው የአስቆሮቱ ይሁዳ ሄዶ ራሱን ላለመግደል ሄዶ ራሱን ላለማጥፋት የእግዚአብሔር ምዕረት በዛለትና ጴጥሮስ በንስሐ ፊቱ ለወዳድ አምላኩ ለመመለስ በቃ ጴጥሮስ በመመለስ የዚህ ምዕረት ተካፋይ ሆኗል ከዚህም የተነሳ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ከዛ ደግሞ ከቁጥር 21 እስከ 24 ድረስ ያለው እንደዚህ ተጽፎልን እናነባለን። እላችኋለሁ እንዲሁ ንሳ ከማያስፈልጋቸው ከ99 ጻድቃን ይልቅ ንሳ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ልጁም አባት ሆይ በሰማይና በፊትህ በደልኩህ፣ ወደፊትም ልጅ ልባል አይገባኝም አለው። ይህንን የምናነበው ቁጥር 21 ላይ ነው። ስለ ጠፋው ልጅ ታሪክ ከዛ ሲቀጥል፣ አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩም ጫማ ስጡት። የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላ፣ ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበርና አሁን ግን ተገኝቷል ደስም ይላቸው ጀመር ይላል። በዚህ በጠፋው የልጅ ታሪክ ውስጥ እንደምናነበውና ታሪኩን በአይምሯችን እንደምናውቀው አባቱ ሳይሞት ታናሹ ልጅ የአባቱን የድርሻዬን ስጠኝ ጥያቄ አቅርቦ ያንን ድርሻው አባቱ እያዘነ ምንም ባይሞትም የልጁ ድርሻ ነውና አሳልፎ ሰጥቶት ልጁም ደግሞ በማያውቃት ሀገር በማያውቃቸው ጓደኞች ያለውን የአባቱን ጥሪት ለእሱ እንዲሆን የተሰጠውን ድርሻውን ሙጥጥ አድርጎ ጨርሶ የሚበላው የሚልሰው፣ የሚጠጣው ባጣ ጊዜ በማይፈቀድለት የእሪያ ጠባቂነት መካከል እያለ ወደ አይምሮ የሚመለስበት የምህረት ጊዜ ተሰጠውና በአባቴ ቤት የሚለው ጥያቄ አይምሮ ውስጥ አቃጨለ። ታሪኩ ሲቀጥል በአባቴ ቤት እኮ ብዙ ተርፏቸው ከዚህ የተሻለ ምግብ እየተመገቡ የሚኖሩ ስንት ባለሟሎች አሉ። እኔ ግን ልጅ እየተባልኩ አሁን ያለሁበት ሁኔታ እንዴት ይገባኛል? ስለዚህ ልመለስ፣ አባቴንም ልበለው። በእውነት አባቴ በሰማይም በምድርም በድያለሁ። ከእንግዲህ በኋላ በእውነት ልጅ ልባል አይገባኝም። እንደ ልጅህ እንኳን ልታየኝ ባትችል እንደ ባለሟሎችህ ተርፈዋቸው ተጠብቀው በአንተ ሰላም ክፍት በታች ሆነው አንተ በመልካምነት እያስተዳደርካቸው ደስ ብሏቸው እንደሚኖሩት እንደ ባሪያዎች እንዳንዱ አድርገኝ ብዬ ጠይቀዋለሁ። አባቴ አይጨክንም፣ ልጁ ባያደረገኝ ባሪያው ግን ሊያደረገኝ ይችላል ብሎ የተመለሰበትን ያችን ሰዓት ያሳስበናል። ከዛ አባትየው አየው ጠፍቶ የነበረው ልጁ እንደተገኘ ሞቶበት የነበረው ልጁ በሕይወት እንዳለ የሰባውን ፍሪዳ እንዳወጣ እንዳረደ ከዛ ዘመድ ጎረቤቶቹን የሰፈር ሰው እንደጠራ ደስም እንዳላቸው ታሪኩ ያብራራልና። ልክ እንደዚያ ሁሉ ጴጥሮስ ከመውደቁ መማርን ቻለ። ከመውደቁ መመለስን መማር ቻለ። ከመውደቁ ራሱ በቂ እንዳልሆነ በአምላካዊ ፍቅርና ምሕረት መመልከት ቻለ። ከዚህም የተነሳ ለተጠየቀው ትወደኛለህን ከእነዚህ ሁሉ አብልጠ ጥያቄ አንዴም፣ ሁለቴም፣ ሦስቴም የመለሰው መልስ ጌታ ሆይ እንድወድህ አንተ ታውቃለህ የሚል የትሕትና የተሞላበት ልብ ነበር ያሳየው። እኛም እንደዚሁ እንደ ጴጥሮስ ምናልባት አለሁ፣ እበልጣለሁ፣ የተሻልኩ ነኝ፣ አዋቂ ነኝ፣ ብዙ ስጦታ አለኝ የምንል ልንሆን እንችላለን። ነገር ግን ዛሬ ጥያቄው እንደ ጴጥሮስ የሚመለስ አለመሆናችንን ሲያስረዳን በትህትና ዝቅ የሚል የንስሐ ልብ አለን ወይ የተወደኛለስ ጥያቄ ብንጠየቅ እርግጠኞች ነን ወይ? አምላካችንን ምን ያህል እንደምንወደው? ወይንስ በማይለዋወጥ ዘላለማዊ ፍቅሩ በወደደን ፍቅር ላይ ተመርኩዘን አዎ ጌታ ሆይ እንደምወድህ አንተነ የምታውቀው ብለን በእሱ ላይ እንደገፋለን። እንጸልይ። እግዚአብሔር አባት በዘላለማዊ ፍቅርህ እኛን ወደህናልና በዘላለማዊ ሐሳብህም ደግሞ በመልሕቅህ አጽንተህ ወደ ራስህ ስብህናልና ክብር ለአንተ ይሁን። ከጴጥሮስ የተማርነው በራሳችን እውቀትና ማስተዋል እንዳንደገፍ ነው። ምንም ያህል የገባን ሰዎች ብንሆን፣ ምንም ያህል በቤትህ ዘመናችንን ያስጨረስን ብንሆን፣ በምንናገረው ቋንቋና አንደበት አንቱ የተባልን ብንሆን፣ ለእውቀታችን አድማስ ዳርቻ የማይበቃው ብንሆን፣ ሰዎች መሆናችንን እንዳንረሳ። ሌሎች የካዱህ እኛ ልንክድህ ያልቻልነው ምሕረትህ ብቻ ስለደገፈን ነው እንጂ ከሌሎች የተሻለን አለመሆናችንን እንድንረዳ። ስለዚህ በፊት በትህትና ዝቅ ብለን አንተን መፍራትና ማክበር እንዲሆንልን ከጴጥሮስ ተምረናልና፣ ጌታ ሆይ ይህንን ጸጋ አብዛልን፣ በራሳችን ማስተዋል ከመደገፍ ጠብቀን እንላለን። ጻድቅና እውነት በሆነው ልጅ በክርስቶስ ኢየሱስ ስም አሜን። የእግዚአብሔር ጸጋ ምሕረትና ቸርነት በያላችሁበት ይብዛላችሁ። ላለው እግዚአብሔር ይባርካችሁ። በሚቀጥለው የቃሉ አገልግሎት ጊዜ እስክንገናኝ ድረስ ሰላም ለእናንተ ይሁን ተባረኩ ቃሌ ቃሌ ከማር ይልቅ ይጣፍጣል ቃሌ ቃሌ ማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።